በምንቆያችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። ከመላይ ስቱዲዮና የስርጭት ባለሙያዎች ጋር የዋና መኮንን ዜናዎቹን ወደ እናንተ እያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁ ነው ነው። ወደ ቀዳሚው ዜና አልፋለሁ። በኢትዮጵያ በማርበርግ በሽታ መያዙ የተረጋገጠ ሰው አለመኖሩን ጤና ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ወረርሽኙን ለመከላከል ከደቡብ ኢትዮጵያ የጤና ተቋማትና ከሕብረተሰብ ጤና ኢንስቲትዩት ጋር በመሆን ልዩ ክትትል እያደረገ መሆኑን ገልጿል። ራሄል ደምሰው ዝርዝሩን ይዛለች። በኢትዮጵያ የተከሰተውን የማርበርግ ቫይረስ በተመለከተ የጤና ሚኒስቴር መግለጫ ሰጥቷል። የማርበርግ በሽታ ከታየበት ከሕዳር ሶስት ጀምሮ መስሪያ ቤቱ ተከታታይ መረጃዎች እየሰጠ ነው ያሉት የጤና ሚኒስትሯ ዶክተር መቀደስ ዳባ እስካሁን በ17 ሰዎች ላይ የናሙና ምርመራ መደረጉን ገልጸዋል። በደቡብ ኢትዮጵያ ክልል እንግዲህ ለሕክምና በመጡ ታማሚዎች ላይ በተደረገ ምርመራ የማርበርግ በሽታ ወይም ደግሞ የማርበርግ ቫይረስ በሽታ መከሰቱን እንግዲህ ጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመሆን ከሕዳር 3 2018 ዓ.ም ጀምሮ ባወጣው ወቅታዊ መግለጫችን ላይ ማሳወቃችን ይታወሳል። በሽታውን ስያሜ ካገኘበት ከጀርመን ሀገር ከማርበርግ ከተማ አንስቶ አሁን እንግዲህ በአህጉራችን ራሱ በቅርብ ጊዜዎች ይህ ወረርሽኝ ተከስቶ ነበር ማለት ነው። በሀገራችን እንግዲህ የመጀመሪያው የዚህ የማርበርግ በሽታ ታማሚ ከተረጋገጠበት ቀን ጀምሮ ያ ማለት እስከ ከሕዳር 3 ዛሬ እስከ ሕዳር 8 ማለት ነው። ይህንን ቀን በአጠቃላይ ከተመለከትን በጀመሪያዎቹ መረጃዎቹ ከደረሱን ጀምሮ 17 ሳምፕሎችን ወስደን ወይም ደግሞ የላብራቶሪ ናሙናዎችን ወስደን መርምረናል። ከዛ ውስጥ ሶስት በናምራቶሪ ምርመራው ፖዚቲቭ የሆኑ እንደነበሩን ማረጋገጥ ችለናል። በዚህ በሽታ ያለበትን ደግሞ የቫይረሱን ዘረመ ለይተን የማርበርግ ቫይረስ በሽታ መሆኑን መለየት ችለናል ማለት፣ ሚኒስትሯ አሁን ባለው ሁኔታ ጤና ማዕከሎች ባደረጉት ምርመራ ማርበርግ ቫይረስ በሕይወት ከሌሉት ተጠቂዎች በስተቀር ተጠቁ ሰዎች አለመኖራቸውን ገልጸው ምርመራውንም ኢትዮጵያ በራሷ አቅምና ላብራቶሪ ማረጋገጧንና ወረርሽኙን ለመከላከል የደቡብ ኢትዮጵያ የጤና ተቋማትን ጨምሮ የሕብረተሰብ ጤና ኢንስቲትዩት ከሚኒስቴር መስሪያ ቤቱ ጋር ልዩ ክትትል እያደረጉ ነው ብለዋል። እስካሁን እንግዲህ በመጠርጠር ደረጃ በበሽታው በመጠርጠር ደረጃ ከተባለ በስድስት ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን፣ ነገር ግን በትክክለኛ በላብራቶሪ ያረጋግጠ ነው የነበረው የሶስቱን ብቻ ነው ማለት ነው። ያ ግን በአጠቃላይ የነበረ የታሪክ ቅኝታቸውን ስንመለከት የንክኬ ሌሎች ነገሮች ያሏቸው ስለሚሆን ሶስት በፕሪዚምቲቭ በእኛ በሜዲካልና በክሊኒካል ዲያግኖሲሱ ስንጠራው ተጠርጣሪነት በምንለው ማለት ነው። ነገር ግን ሶስቱ በክሊኒካል ላብራቶሪያቸውም የዘረመል ምርመራውን የሚያደረግንባት ከአስራ ሰባት ምርመራዎች ሶስት ፖዚቲቭ ሆኗል ያልናቸው እነዚህን ይጨምራል ማለት ነው። ከዛ ከ17 ውስጥ እንግዲህ ሶስት ብቻ ፖዚቲቭ፣ ሌሎቹ እስካሁን ያሉን ሳምፕሎች እስካሁን ነፃ ነው የሚያሳየን ማለት ነው። በአካባቢው ከሚደረገው ክትትል ባለፈ በድንበር አካባቢ በዓለም አቀፍና በሀገራችን የጤና ፕሮቶኮልን በጠበቀ መልኩ ልዩ ክትትልና ቁጥጥር እንደሚደረግም የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ሀይሉ ገልጸዋል። ህብረተሰቡ ለተለያዩ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ወደ ተለያዩ ጎረቤት ሀገራትን ሀገራት የሚሄድበት ንግድ እንቅስቃሴም ያሉባቸው ቦታዎች ስለሆኑ ይህ ደግሞ እንደ አጠቃላይ እንደ ሀገር የተላላፊ በሽታዎች ቅኝት ስርዓት ውስጥ የተጋላጭነትና የስጋት ሁኔታን በየጊዜው እንሰራለን፣ ይተነተናል። በዛ መሰረት ደግሞ የህብረተሰብ ጤና አደጋ ቢከሰት ካልተከሰተም የቅኝ ስራ ማጠናከር ቢከሰት ደግሞ ሊወሰዱ የሚገቡ የጥንቃቄ እርምጃዎችን የዝግጁነት ስራ ራሱን ዴዲኬት ያደረገ ዲፓርትሜንት አለ። በዛ የዝግጁነት ስራ እየሰራን በዛ መሰረት ጠንካራ ክትትል እንደምናደርግ እንዲታወቅ ነው። በየጊዜው በየቀኑ መረጃዎችን እንለዋወጣለን የዓለም ጤና ድርጅት እንደዚህ ደግሞ ከአንድ አገር በላይ የሚሰሩ አጋር ድርጅቶች ጋርም መረጃዎችን በሚገባ እንለዋወጣለን። ማንኛውም ጭምጭምታ ሲኖር ደግሞ እኛም ዲጂታላይዝድ የሆነ ሲስተም አለ። የትኛውም በዓለም ክፍል እንደዚህ አይነት ክስተቶች ሲኖሩ ሀገራችንም ፈራሚ አገር ስለሆነች መረጃዎች ደርሱናል። የመረጃ ሊውጡም አለ። በዛ መሰረት የዓለም አቀፍ ጤና ደንብን መስረት ያደረጉ ትብብሮችንና የቅንጅት የምላሽና የቅኝት ስራዎችን እያጠናከርን እንደሆነ እንድታወቅ ነው። የቫይረሱ የመተላለፊያ መንገድም በንክኪ በመሆኑ ምልክት ካላቸው ሰዎች ጋር ንክኪን መቀነስና የግል ንጽህና መጠበቅ ማህበረሰቡ ሊከተላቸው የሚገባ መንገዶች መሆናቸውን በመግለጫው ተጠቅሷል። ለመጀመሪያ ጊዜ 120 ኪሎ ግራም ወርቅ ለብሔራዊ ባንክ ማቅረቡን የአማራ ክልል የማዕድን ሀብት ልማት ቢሮ ገለጸ። ሲሚንቶ ከሰልና ብረትን ጨምሮ ከአርባ በላይ ማዕድናትን በክልሉ የማልማት ስራዎች እየተሰሩ መሆኑንም ተነግሯል። ኢብራሂም መሀመድ ዝርዝር አለው። ቀደም ባሉት ዓመታት የአማራ ክልል ከማዕድን ሀብቱ የሚያገኘው የኢኮኖሚ ጥቅም እጅግ ዝቅተኛ ነበር። የሀገሪቱን የሀገር በቀል የኢኮኖሚ ማሻሻያ ተከትሎ በክልሉ ዘርፉ ልዩ ትኩረት ተሰጥቶታል። ክልሉ 25 በመቶ የማዕድን ሽፋን ጥናት በማከናወን ከ40 በላይ ማዕድናትን ለይቷል። ማዕድናቱንም ለኢንቨስትመንት ዝግጁ የማድረግ ስራዎች መሰራታቸውን ያነሱት የአማራ ክልል የማዕድን ሀብት ልማት ምክትል ቢሮ ኃላፊ አቶ ታምራት ደምሴ ናቸው። ያለውን ማዕድን ውስጥ ላይ ያለውን የማወቅ የመለየት ለባለ ሀብት የማሳወቅ ጉዳይ ነው። የመጀመሪያ ጉዳይ ይሄንን ባለፉት ቢሮ ከሆነ ከተቋቋመ ሰዓት ጀምሮ ይህን ስራ ከዩኒቨርሲቲዎች ጋር እየሰራ ወደ ስራ ገብተናል። አንዱ እሱ ነው። ሁለተኛው መዋቅር በወረዳ ደረጃም በዞን ደረጃም እንዲሁም በማቋቋምና በመፍጠር ወደ ስራ ለማስገባት ጥረት ተደርጓል። በሶስተኛ የክልሉ መንግስት በልዩ መንገድ በልዩ መንገድ መዋቅሩን ለመደገፍ እና በክልል ደረጃም ላቦራቶሪ ለማቋቋም አዲስ ፍላግሽፕ ፕሮጀክት እንዲቋቋም መሰረት ጥሏል ማለት ነው። ይህንን መሰረት አድርገን እስካሁን የተሰሩ ስራዎችንም አቅም እያገነባ ለማስተዋወቅ ወደ ባለ ሀብት እያስተላለፍ እንገኛለን ማለት ነው። በክልሉ የስሚንቶ የድንጋይ ከሰልና ሌሎች ማዕድናት በስፋት የማልማት ስራዎች እየተከናወኑ መሆኑን ምክትል ቢሮ ኃላፊው ገልጸዋል። ለሚ ብቻ ሳይሆን ሌሎችም ስሚንቶ ፋብሪካዎች እንዲሁ በክልሉ ገብተው እንዲህ ለማና ወደ ስራ እንዲገባ ጥረት ተደርጓል። በቁጥር ወደ አራት የሚደርሱ በስሚንቶ ብቻ ለማምረት የገቡ ባለሀብቶቻችን አሉ። አንዱ እሱ ነው። ሁለተኛው በጣም በሰፊው ወደ ስራ የተገባው የድንጋይ ከሰል ማምረት ነው። ደቦሎ ላይ ሰፊ የሆነ ክምችት አለ። የተሻለ ክምችት፣ የተሻለ ጥራት ያለው እሱንም እንዲሁ ወደ ስራ ለማስገባት ጥረት እየተደረገ ያለ ነው። ሌሎች የግራናይት ፋብሪካዎች አሉን። የማርብር ፋብሪካዎች አሉን። ከነኚህ የሚገኙ ግብአቶችን ተጠቅመው ፕሮሰስ አድርገው ለሀገር ውስጥ ፍጆታ የሚውሉ ፋብሪካዎች እየተገነቡ ይገኛሉ። ክልሉ በታሪክ ለመጀመሪያ ጊዜ በ2017 120 ኪሎ ግራም ወርቅ ለብሔራዊ ባንክ ማቅረቡን አቶ ታምራት ደምሴ ተናግረዋል። የወርቅ ቦታዎችን ለይተን አጥንተን ለባለ ሀብት በዘንድሮው ዓመት አስተላልፈናል። የምርመራም የፍለጋም እና የማምረት ፍቃድ ሰጥተናል። እነሱም ባለ ሀብቶች ወደ ስራ ገብተዋል። ይህንን ምርት ከየአካባቢው በመሰብሰብ ለብሔራዊ ባንክ አቅርበናል። በባለፈው 2017 ብቻ ወደ 120 ኪሎ ግራም ወርቅ ብሔራዊ ባንክ አቅርበናል። ኢቨን በዘንድሮ ዓመት በዚህኛው ኳርተር የተወሰነ ወርቆችንም ሰብስበን ለብሔራዊ ባንክ አስገብተናልና በጥቅል በጥቅል አማራ ክልል ያለበት ከማዕድን ዘርፍ አይነተ ብዙ የሆኑ ማዕድናቶች ብዙ የሚቆጠሩ ማዕድናት በክልሉ እንደሚገኙ ያረጋገጥንበት ነው። ምቹ ሳቢና ማራኪ የሆነ አገልግሎት ለመስጠት ራሳችን አዘጋጅተን በቴክኖሎጂ የታገዘ ስራ እየተሰራ ነው ማለት ነው። በዘርፉ መሰማራት ለሚፈልጉ ማዕድን አልሚዎች ክልሉ የአገልግሎት አሰጣጡን ቀልጣፋና የተመቻቸ መሰረተ ልማት ማዘጋጀቱ ተጠቁሟል። በሰሜን ሸዋ ዞን ከአንድ ትምህርት ቤት ውጪ ሁሉም የትምህርት ተቋማት አገልግሎት መስጠት ቢጀምሩም የተማሪዎች ቁጥር ግን አሁንም ዝቅተኛ መሆኑን የዞኑ ትምህርት መምሪያ ገለጸ። ጉዳት የደረሰባቸውን ትምህርት ቤቶች በመጠገን አሁንም የሚመዘገቡ ተማሪዎችን በማካካሻ ትምህርት እንዲታገዙ ይደረጋል ተብሏል። ለዓለም ዳይኮን ባለፉት ሁለት ዓመታት በክልሉ በጸጥታ ችግር ምክንያት ጉዳት ካስተናገዱ ተቋማት ውስጥ የትምህርት ተቋማት ተጠቃሾቹ ናቸው። በሰሜን ሸዋ ዞን ካሉት ከ230 ትምህርት ቤቶች ውስጥ 618ቱ የትምህርት ተቋማት ብቻ ናቸው ከ120 ያልበለጡ ተማሪዎችን ሲያስተምሩ የከረሙት ባለፈው ዓመት። ይህ ደግሞ እንደ ዞን ትልቅ ኪሳራ መሆኑ ታምኖበት በትምህርት ጉዳይ ይመለከተኛል ከሚል ከማንኛውም አካል ጋር በተደረገ ውይይት ዘንድሮ ካሉት አጠቃላይ ትምህርት ቤቶች ከአንዱ ውጪ ሁሉም ማስተማር ጀምረዋል። አቶ ጸጋዬ እንግዳ ወርቅ ሁለተኛ ደረጃ ትምህርት ቤት በጸጥታ ችግር ከወደመ ከጠፋ ተቋም ውጪ ሁሉም ተቋማት ስራ ጀምረዋል፣ እያስተማሩ ነው ያሉት። ሁሉም መምህራን በትምህርት ቤቶች ተገኝተው ስራ ጀምረዋል። ከ36 ሺህ በላይ ተማሪ ተመዝግቦ ትምህርት ቤት ላይ ነው ያለው። ይሁን እንጂ አሁንም በትምህርት ዘመኑ ይማራሉ ተብሎ ከታቀደው 590 ሺህ ተማሪዎች 360 ሺህ ተማሪዎች ናቸው ተመዝግበው በትምህርት ገበታ ላይ የሚገኙት። ይህ ቁጥር ካለፈው ዓመት የተሻለ እንደሆነ ቢታይም አሁንም ግን የሚቀሩ ተማሪዎች እንዳሉ ግልጽ ነው። ትምህርት ቤቶች በዚህ ደረጃ በስራ ላይ ከሆኑ ተማሪዎች ለምን ወደ ትምህርት ቤት አልመጡም? ስንል የመምሪያ ኃላፊውን ጠይቀናል። ከፍተኛ የሆነ የህገ ወጥ የሰዎች ዝውውራል በተለይ ሁለተኛ ደረጃ ትምህርት ቤቶችን ማዕከል አድርጎ ነው ህገወጥ ዝውውር እየተስፋፋ ያለው። ሌላው ደግሞ በውስንም ቢሆን በግጭቱ ምክንያት የሁለተኛ ደረጃ ተማሪዎች ላልተፈለገ ነገር ይዋሉ እንደሆነ መረጃዎች ያሳያሉ። ና ዋናው ችግር የተሳትፎው ችግር በከፍተኛ መጠን ይህ አፈጻጸም ዝቅ እንዲል ያደረገው የሁለተኛ ደረጃ ነው። የምንጃር ሸንኮራ ወረዳ ና የመርሐ ቤቴ ወረዳ ትምህር መግባባት ላይ መደረሱን ማሳያዎችን አንስተው ገልጸዋል። ሆኖም ባለፈው ጊዜ በነበረው ችግር ተማሪዎች ወደ ተለያዩ አካባቢዎች ለመማር መዛወራቸው አንዱ ለጉድለቱ መንስኤ ነው ሲሉም ገልጸዋል። እንደኛ ወረዳ ኮንቴክስት አንድ መጻን ሳይ መዘገብ አልቀረም። ጎጥ ለጎጥ ቤት ለቤት ታስሶ መዝገበ ተካሂዷል። እየፈጠረ ያለው አሁን ሁለት ያ ደረጃ ላይ ነው። አብዛኛው በመሸኛ ሄዱ ናቸው። በባለፈው ሁለት አመታት እዚህ እኛ ጋር ለሁለት አመት ሲዘጋ ወደ አዲስ አበባ ወደ ደብረ ብርሃን በመሸኛ እንደሄዱ ስለዚህ ያ ነገር ነው ሃይስኩል ላይ መረጃ ያሳየን እና እዛ ነው ይቀረናል ብለን ያሰብነው ነበር። አሁን ባለው ሁኔታ ምንም አይነት ተቋም ላይ እንደ ካምፕነት ሰፍሮበት ይህም እየተያያዘብን አሁን የለም አሁን ባለው ሁኔታ ጥሩ ነው መዝገባውም ጎን ለጎን እየቀጠለ ነው በግጭቱ በርካታ ትምህርት ቤቶች ውድመት እንደደረሰባቸው የሚገልጹት አቶ ጸጋዬ ይህንን ለመጠገንና የትምህርት ሽፋኑን ለማሳደግ ወረዳዎች በጀት ይዘዋል ብለዋል አሁንም ዘግይተው ለሚመጡ ተማሪዎች ደግሞ የማካካሻ ትምህርት ይሰጣል ነው ያሉት አቶ ጸጋዬ እንግዳ ወርቅ ወረዳዎች ካላቸው ሀብት ላይ ሀብት የመመደብ ና ይህን የገጽታ ግንባታ የመስራት ስራ ጅምሮች አሉ ለምሳሌ እንደ ዞን በጠቅላላ ከ143 ሚሊዮን በላይ የካፒታል በጀት ተመድቦ በሂደት እያሟላ ነው እንሄዳለን ብለን ተነጋግረን እየሰራን ያለ ነው። የቀሩ ተማሪዎች ወደ ትምህርት ገበታቸው መጥተው እንዲማሩ ጥሪ ማደግ ነው የምንፈልገው፣ በኛ በኩል። በፍጥነት እያደገና እየተለዋወጠ በሚመጣው ዓለም ውስጥ ተወዳዳሪ ለመሆን ትምህርት ዋናው ቁልፍ መሆኑን በመገንዘብ የትምህርት ተሳትፎን ማሳደግ ይገባልም ነው የተባለው። በሰሜን ሸዋ ዞን የተፈጠረው የሰላም እጦት በሴት ህጻናት ተማሪዎች ላይ ከፍተኛ ተጽዕኖ እያሳደረ መሆኑን የዞኑ ሴቶች ህፃናትና ማህበራዊ ጉዳይ መምሪያ አስታወቀ። የሴት ህጻናት ደህንነት እንዲጠበቅና ከትምህርት ቤት የራቁ እንዲመለሱ ሁሉም ባለድርሻ አካል በርብርብ መስራት ይገባዋል ተብሏል። በዓለም አቀፍ ደረጃ ለ36ተኛ ጊዜ በሀገራችን ለሀያኛ ጊዜ የህጻናት ጥበቃና የመጫወት መብት ለሁሉም ህጻናት በሚል መሪ ሀሳብ በደብረ ብርሃን ከተማ ተከብሯል። አበበች አላሸት ዝርዝራላት። የሰሜን ሸዋ ዞን የደብረ ብርሃን ከተማ አስተዳደር አጋር ድርጅቶች እንዲሁም ከተለያዩ ትምህርት ቤቶች የተውጣጡ ተማሪዎች በተገኙበት በሴት ተማሪዎች ትምህርት ዙሪያ በደብረ ብርሃን ከተማ ውይይት ተካሂዷል። በመድረኩ የተገኙ ተማሪዎችም የተፈጠረው የሰላም እጦት በሴት ህጻናት ተማሪዎች ላይ ከፍተኛ ተጽዕኖ እያሳደረ መሆኑን አንስተው ሴት ተማሪዎች የጥቃት ሰለባ እንዳይሆኑ ወደ ትምህርት ገበታ እንዲመለሱ ጠይቀዋል። በኛ አካባቢ አሁን በ2018 የተዘጉ ትምህርት ቤቶች እየተከፈቱ ያሉትና ተማሪዎች የሚገቡት አነስተኛ ናቸው እና እነዚህ አነስተኛ ተማሪዎች ሴቶች ልጆች አሁን አብዛኞቹ እያገቡ ወንዶችም ወደ ሌላ ሀገር ወይም በየቤት ውስጥ እንትን እያሉ ስለሆነ እነሱን ተማሪዎች ወደ ትምህርት ቤት ገብተው ትምህርት ቤቱ ሙሉ ተማሪዎችን ለማስተናገድ ዝግጅት ቢያደረጋቸው ዛሬ ያልተማረ ህጻን ለነገ ሀገር ተረካቢ አይኖረንም። ትምህርታቸውን ጥለው ሲቀመጡ ከዚያ ቤተሰብ እነሱ ላይ ያልሆነ የአእምሮ ጫና ያደርሱባቸዋል። በትምህርት ጦት ምክንያት ከዓላማቸው ዝቅ እያሉ እንደሆነ በዞኑ ጎጂ ልማዳዊ ድርጊቶችን ለማስቀረት እየሰሩ ካሉ ድርጅቶች መካከል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የሰሜን ሸዋ ሀገረ ስብከት የሴት ልጅ ግርዛትና ያለ እድሜ ጋብቻ አስተባባሪ ጌቱ መንግስቱ በበኩላቸው በህጻናት ላይ የሚደርሱ የኃይል ጥቃቶችን ለመከላከል ሴት ተማሪዎች ወደ ትምህርት ገበታ እንዲመለሱ ከጎጥ እስከ ከፍተኛ ፍርድ ቤት አደረጃጀትን በመፍጠር መብታቸው እንዲከበር እየሰሩ መሆኑን ያነሳሉ። በዋነኛነት የቤተ ክርስቲያኒቱን መዋቅር በደንብ አድርገን እንጠቀምበታለን። ሁለተኛ እድሮች አሉ። እድሮች ላይ በደንብ አድርገን እንሰራለን። ከዛ በተጨማሪ አሁን አሁን በአዲስ አፕሮች የቀረብንበት የትምህርት ቤት ክበባት ላይ በደንብ አድርገን እንሰራለን። የትምህርት ቤት ክበባትን የህይወት ክህሎት ስልጠና በመስጠት የእርሷ ቦታ የሚባል የስልጠና አይነት አለ። እሱም በመስጠት ከዛም ባለፈ የወንዶች አጋርነት፣ እነዚህን ሶስቱን ስልጠናዎች በተማከለ መልኩ ስልጠናው እንዲሰጥ ተደርጎ የሰለጠኑ ልጆች ተመልሰው ሄደው ትምህርት ቤቶቻቸው ላይ ይህንን ስልጠና እንዲሰጡ፣ ውጭ ያሉ ልጆችም ወደ ትምህርታቸው እንዲመለሱ ድጋፍ እናደርግላቸዋል። የዞኑ ሴቶች ሕጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ የሮምነሽ ጋሻው ጠና ሴት ሕጻናት ከትምህርት ገበታ እንዳይነጠሉ፣ መብታቸው እንዳይጣስ፣ የጎጂ ልማዳዊ ድርጊት ሰለባ እንዳይሆኑ ከሚመለከታቸው አካላት ጋር በጋራ እየሰሩ እንደሚገኙ ተናግረዋል። በህጻናት ላይ የሚፈጸሙ የመብት ጥሰቶች ለመከላከል የጉልበት ብዝበዛ፣ የኃይልና ጾታዊ ጥቃቶችን ለመከላከል ችግሩን በጋራ በመተባበር በመተጋገዝ በቀጣይ በርካታ ህፃናት ከገጠማቸው የስነ ልቦና ቀውስ፣ የማህበራዊ ቀውስ እንዲሁም የትምህርት ማቋረጥ ችግር ወጥተው በተሟላ መልኩ በዘላቂነት ችግራቸው ተፈቶ በቀጣይ ይችን ሀገር ተኪ ትውልድ ኃይል ለማፍላት በምንሰራው ስራ ላይ ኃላፊነታችሁን እንድትወጡ ጥሪ እያሳሰብኩ አመሰግናለሁ። የዓለም የህፃናት ቀን በዓለም አቀፍ ደረጃ ለ36ኛ ጊዜ በኢትዮጵያ ለ20ኛ ጊዜ የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት በሚል መሪ መልእክት በደብረ ብርሃን ከተማ ተከብሯል። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።